ሰላም ውድ የጎዶልያስ ዩቱብ ቻናል ተመልካቾቻችን፣ በጎዶልያስ ዩቱብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘናቸው የመጣናቸው የስታንዲንግ ኦቭን ወይም ደግሞ ምድጃዎችን ሲሆን ይህ ከጎን የምትመለከቱት የምድጃ አይነት ሚዲያ በመባል የሚታወቅ ምድጃ ነው። ሳይዙም ደግሞ ሀምሳ በስልሳ በመባል ይታወቃል። አነስ ስላለ ቦታ የሚሆን የምድጃ አይነት ነው። ይህ ከጎን የምትመለከቱት የሚዲያ ምድጃ ቁመቱ ዘጠና ሳንቲሜትር ሲሆን ወደ ላይ አራት ኤሌክትሪክ የሆነ የምድጃ አይነት ነው። ከፈለገ ግን ደንበኛው በሁለት ኤሌክትሪክ እና በሁለት ሲሊንደርም ማግኘት ይችላል ነው ሌላው ምንድነው ውስጣቸውን በምንመለከትበት ጊዜ ውስጣቸው ላይ እነዚህ እስከ 49 ሊትር አካባቢ የሚሆን ኦቭን ያላቸው ናቸው። እንደገና በተጨማሪ ደግሞ እዚህ ጋር የምትመለከቱት ፓትራ የኛው ማለት ነው፣ የተለያዩ ነገሮችን ለመስራት የምንጠቀምበት ፓትራ ነው። አሳ ለመጥበስ ሊሆን ይችላል፣ ስጋ ለመጥበስ ሊሆን ይችላል ፒዛ፣ ፓንኬክ፣ ፓስታ ፍርኑ ለመስራት የምንጠቀምበት ፓትራ ነው። እንደገና ደግሞ ተጨማሪ ኤክስተርናል ፓትራዎችን ብንፈልግ ፓትራ ዋጋው ርካሽ ስለሆነ ገዝተን የምንፈልገውን አይነት ነገር ለመስራት ውስጡ ማድረግ እንችላለን ማለት ነው። እንደገና ደግሞ ሌላው ምንድን ነው እዚህ ጋር የምናየው ግሪል ጥብሶችን ለመጥበስ የሚያገለግለን የሽቦ አይነት ያለው ኦቭን ነው። ይህ የሚዲያ ኦቭን ደግሞ ሌላው ምንድን ነው ከለየት የሚያደርጋቸው የሚጠቀሙት ዋት ከፍ ያለ ስለሆነ ቶሎ የመጋል እና የምናበስለውን ነገር በፍጥነት እንዲበስልልን የማድረግ አቅም ያላቸው የኦቭን አይነቶች ናቸው። የረዥም ጊዜ ዋስትና የሚሰጥበት እቃም ስለሆነ ደንበኛው ያለምንም ስጋት መጠቀም እንዲችሉ ተደርገው የተሰሩ የምድጃ አይነቶች ናቸው። ይህ የሚዲያ 50 በ60 ሳይዝ ኦቭን በጎዶልያስ ኤሌክትሮኒክስ መሸጫ ውስጥ እስከ 65 ሺህ ብር እየተሸጠ ይገኛል። በቀጣይነት ደግሞ የምንመለከተው የምድጃ አይነት አርዶ በመባል የሚታወቅ ብራንድ ሲሆን አርዶ አሪፍ የሚባል የቱርክ ብራንድ የሆነ የምድጃ አይነት ነው። እዚህ ጋር ከጎን የምትመለከቱት ምድጃ አራቱም ኤሌትሪክ የሆነ የምድጃ አይነት ሲሆን ሳይዛቸው ደግሞ 60 በ60 ነው። ቁመታቸው 90 ሳንቲሜትር ነው። ስታንዳርድ የሆነ ቁመት ያላቸው ናቸው። ከዛ ደግሞ ውስጣቸውን በምንመለከትበት ሰዓት እስከ 65 ሊትር ድረስ የሚደርስ ኦቭን ያላቸው የምድጃ አይነቶች ናቸው። እንደገናም ደግሞ ተጨማሪ ፓትራ ላቸው ላይ አለ። የተለያዩ ነገሮችን ለመስራት የምንጠቀምበት ፓትራ ማለት ነው። ስጋ ለመጥበስ ሊሆን ይችላል፣ አሳ ለመጥበስ ሊሆን ይችላል፣ ወይም ፓስታ ፍርኖ፣ ፓንኬክ፣ ፒዛ ሁሉንም ነገር የምንሰራበት የፓትራ አይነት ያለው ምድጃ ነው። እንደገና ደግሞ ተጨማሪ እነዚህ አርስቶ መስሪያ ግሪል የተገጠመላቸው የምድጃ አይነቶች ናቸው። አርስቶ ለመስራት ብንፈልግ የግሪል ብረቷ ስላለችው መስራት ይችላል ማለት ነው። እንደገና ደግሞ ሌላው እነዚህን ዲጂታል ታይመር የተገጠመላቸው የምድጃ አይነቶች ናቸው። ዲጂታል ታይመሩ ምንድን ነው አገልግሎቱ? የምንፈልገው ደቂቃ ላይ አጀስት እናደርገውና ልክ ያ ደቂቃ ሲሞላ ራሱ እንዲያጠፋው ማለት ነው። እኛ ብንረሳው እንኳን ውስጥ ላይ የምናበስለው ነገር እንዳይዝብን እንዳያርብን የሚያደርግልን ነው ማለት ነው። እንደገና በተጨማሪነት ደግሞ ሌላው ውስጣቸው ላይ ፋን ያላቸው የምድጃ አይነቶች ናቸው። ፋኑም አገልግሎቱ ውስጥ የሚበስለው ነገር አንደኛ እኩል እንዲበስል የሚያደርግልን ነው። ሌላው ደግሞ ውስጥ ተጠቅመን ስንጨርስ በትነት መልክ ጭሱን ወደ ውጭ እንዲወጣ የሚያደርግልን ወይም ደግሞ እቃችንን የሚያቀዘቅዝልን ፋኑ ነው ማለት ነው። ይህ ከጎኔ የምትመለከቱት የአርዶ ምድጃ እዚህ ጋር እንደምታዩት አራት ፕሌት አለው። ሁለቱ ፕሌቶች 2020 ዋት ሲሆኑ አነስ አነስ የሚሉት ደግሞ 1500 ዋቶች ናቸው። ይህም እንግዲህ የምናበስለውን ነገር በፍጥነት ለማብሰል ይረዳናል። ሌላው ደግሞ ምንድነው እነዚህ አሁን የዋስትና ጊዜያቸውም ረዘም ያለ ነው። እስከ ሁለት ዓመት ድረስ ዋስትና የሚሰጥባቸው የምድጃ አይነቶች ናቸው። ይህ የምድጃ አይነት ቦዲውም ጠንካራ የሚባል ስቴንለስ ስቲል የሆነ ቦዲ አለው የምድጃ አይነት ነው። እነዚያን ቅድም እንደነገርኳችሁ የቱርክ ምርቶች ናቸው ወይም ዩሮፕ ስታንዳርድ የሚባሉት ናቸው። ስለዚህ ቆንጆ ኳሊቲ ያላቸው የምድጃ አይነቶች ናቸው ማለት ነው። ይህ ከጎን የምትመለከቱት አርዶ 60 በ60 የሆነው ምድጃ በሁለት አይነት አማራጭ የሚገኝ ነው። ሁለት ኤሌክትሪክ እና ሁለት ሲሊንደር በሆነ አማራጭ ማግኘት ይችላሉ። እንደገና ደግሞ አራቱም ኤሌክትሪክ የሆነ ማግኘት ይችላሉ። በሳይዝም አንጻር ብናየው አነስ አነስ ያሉ ሳይዞችንም ማግኘት ይችላሉ። ጠባብ ቤት ላለው ሰው አነስ ያለ ሳይዝ ማለት ነው። የዋስትናቸውንም ጊዜ በምናይበት ሰዓት እነዚህን እስከ ሁለት ዓመት ድረስ ነው ዋስትና የሚሰጥባቸው። ቆንጆ የሚባል የቦዲ አይነትም ያላቸው ማሽኖች ናቸው እነዚህ ምድጃዎች። እንደገና ደግሞ እዚህ ጋር እንደምናየው የሶኬታቸው ኤሌክትሪክ አሪፍ የሚባል ቦልት ያለው ነው። ይህ ከጎን የምትመለከቱት እንግዲህ ይሄ የሶኬቱ ነው። ቆንጆ ስታንዳርድ ያለው ኬብል ያላቸው ምድጃዎች ናቸው። ዋስትና እንደነገርኳቸው እስከ ሁለት ዓመት ድረስ ይሰጥበታል። ይህ አርዶ የ60 በ60 ምድጃ በጎዶልያስ ኤሌክትሮኒክስ መሸጫ ሱቅ ውስጥ እስከ ሰባ ሺህ ብር እየተሸጠ ይገኛል። በመቀጠል የምንመለከተው ደግሞ አነስተኛ ሳይዝ ያለው የምድጃ አይነት ነው። ይህ ከጎን የምትመለከቱት የምድጃ አይነት ዌስት ፖይንት በመባል ይታወቃል። ሳይዛቸው አነስ ያለ ሳይዝ ያላቸው ናቸው። እስከ 45 ሊትር ድረስ ናቸው። ዌስት ፖይንት እንግዲህ እንደሚታወቀው የፈረንሳይ ብራንድ ነው። ከፈረንሳይ ቀጥታ ኢምፖርት የሚደረጉ ምርቶች ናቸው። ቆንጆ ጥራት ያላቸው የምድጃ አይነቶች ናቸው። ከላይ እንደምንመለከተው እቺ ሚኒ ኦቭን ሁለት ፕሌት አላት። ከላይ ሁለት ሺህ ዋት እና አንድ ሺህ አምስት መቶ ዋት ያለው ፕሌት ያለው ነው ማለት ነው። እንደገናም ደግሞ ውስጡን በምንመለከትበት ጊዜ ይሄኛው የዌስት ፖይንት ሚኒ ኦቭን የራሱ የሆነ አነስተኛ ፓትራ አለው። ያው ሳይዟ ማነስ ያለ ስለሆነ ፓትራው አነስተኛ ነው የሚሆነው። ሳይዙ ይነስ እንጂ ሁሉንም ነገር መስራት እንዲችል ተደርጎ የተዘጋጀ ፓትራ ነው ማለት ነው። ይህ የምትመለከቱት ፓትራ ፒዛ ሊሆን ይችላል፣ ፓንኬክ ሊሆን ይችላል፣ ፓስታ ነው፣ ስጋም አሳም የመሳሰሉትን ነገሮች ሁሉንም ነገሮች ማብሰል እንዲችል ተደርጎ የተዘጋጀ ነው። እንደገና ደግሞ ሌላው በተጨማሪነት የምናገኘው ኒኒዮቪ ላይ ምንድነው፣ ግሪል ብለን የምንጠራት እንግዲህ እዚህ ጋር የምትመለከቷትን ነው ማለት ነው እኛ ምንድነው አገልግሎቷ አርስቶ ለመስራት የምንጠቀምበት ነው ማለት ነው። ሳይዙ እንደፈለገን አጀስት ማድረግ እንችላለን። ማስፋት ሊሆን ይችላል ማጥበብ ሊሆን ይችላል። እንደምናስገባው የዶሮ ሳይዝ አጀስት እንዲደረግ ተደርጎ የተሰራ ነው ማለት ነው። እነዚህ እንግዲህ ሌላው ምንድነው ለየት የሚያደርጋቸው ፋን የተገጠመላቸው ሚኒ ኦቭኖች ናቸው። በምንጠቀምበት ሰዓት አንደኛ ሙቀቱ እኩል እንዲዳረስ የሚያደርግልን ፋኑ ነው። ሌላው ደግሞ ውስጡ እቃው እንዲቀዘቅዝልን ተጠቅመን ከጨረስን በኋላ ውስጥ ያለው ውሃ በእንፋሎት መልክ ወደ ውጭ እንዲወጣ የሚያደርግልን ፋኑ ነው ማለት ነው። ሌላው ምንድነው እንግዲህ ሚኒ ኦቭኖች ላይ ብዙ ያልተለመደ ነገር ታይመር ነው። እነዚህ የዌስት ፖይንት ሚኒ ኦቭኖች ላይ ግን ታይመር አለው። እስከ ስልሳ ደቂቃ ድረስ ታይመር ተገጥሞለታል። ደንበኛው በሚፈልግበት ሰዓት አጀስት ያደርገውና 30 ደቂቃ ሊሆን ይችላል 20 ደቂቃ ሊሆን ይችላል ለምንፈልገው ላይ አጀስት ካደረግ ነው በኋላ ልክ ያ ደቂቃ ሲሞላ ራሱ ያጠፋል ማለት ነው። ውስጥ የሆነ ነገር እየሰራን ብንረሳ እንኳን ውስጥ ያለው እቃ እንዳይበላሽ የሚያደርግልን ታይመሩ ነው ማለት ነው። እንግዲህ እነዚህ ሌላው ምንድነው እዚህ ጋር እንደምንመለከተው ቴምፕሬቸራቸው ማሪፍ የሚባል ነው። እስከ 250 ዲግሪ ሴልሲየስ ድረስ የሚደርስ ቴምፕሬቸር አላቸው። ማሪፍ የማብሰል አቅምን የያዙ ማብሰያዎች ናቸው ማለት ነው። እንደነገርኳችሁ እንግዲህ ዌስት ፖይንት የፈረንሳይ ብራንድ ነው። በጎዶሊያስ ኤሌክትሮኒክስ መሸጫ ሱቅ ውስጥ እስከ 17500 ብር ድረስ እየተሸጠ ይገኛል። ውድ የጎዶሊያስ ዩቱብ ቻናል ተመልካዮቻችን የዛሬው ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱ ማድራሻችን ቁጥር አንድ ፊጋ መብራቱን ሳይሻገሩ ስማድል ህንፃ ላይ ቁጥር ሁለት ሲቪል ሰርቪስ አንድ ሱፐርማርኬት ታጠገብ እንዲሁም ቁጥር ሶስት ከታ መድሀኒ ዓለም ያገኙናል እንዲሁም በስልክ ቁጥር 0116597020 7030 እንዲሁም በ0960318181 ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብልን የሚፈልጉትን እቃ ኮመንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።